በፖሊስ ማርሽ ባንድ ልዩ ልዩ ስፖርታዊ ትርኢቶች እንዲሁም በፈረስ ጉግስ ትዕይንቶች የደመቀው ህዝባዊ የድጋፍ ሰልፍ በሶዶ ከተማ ተካሂዷል። የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ ባለፉት ሰባት አዳዲስ የለውጥ አመታት ስኬቶች የተበሰረበት አመታት ለመዘከር እንኳን አደረሰን ብለዋል። በወረሃ መጋቢት ሁለት አበይት ስኬቶች ተመዝግበውበታል የሚሉት አቶ ገብረ መስቀል ጫላ መጋቢት 24 2010 ዓ ም ለመላው ኢትዮጵያውያን አዲስ ምዕራፍ የተከፈተበት ነው ብለዋል። ከዚህ ውስጥም አንዱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን የመጡበት፣ ሌላው ደግሞ ታላቁ የኢትዮጵያ ህዳሴ ግድብ የተበሰረበት ድንቅ ቀን ስለመሆኑም አብራርተዋል። ዛሬ ላይ በእጆቻችን ያሉ እድሎችን አሟጠን ተጠቅመን ነገን የተሻለ ለማድረግ መስራት ይኖርብናልም ብለዋል። ዛሬ በእጃችን ትልልቅ እድል አለን። የዛሬን እድል ተጠቅመን አሻራ ለማስቀመጥ መ መለላዊ ክልላችን ብሎም የሀገራችን ህዝብ እኛ ኢትዮጵያውያን ትልቅ ያለን ህዝቦች ስንሆን ዛሬን የበለጠ ተስፋ ሰባ አለብን። ብልጽግናችንም ማረጋገጥ የምንችለው መዘጋጀት እንዳለባቸው እንገነዘባለን። በሀገሪቱ የቆዩ ችግሮች በሀገራዊ ምክክር ለመፍታት ሰላም ለማጽናት ውጤታማ ተግባራት እየተከናወኑ ስለመሆኑም አቶ ገብረ መስቀል ጫላ ጠቁመዋል። በዚህም የዲሞክራሲ ባህል ለመገንባት ብሔራዊ የትርክ ግንባታን ለማጠናከር፣ አዎንታዊና ዘላቂ ሰላም ለመፍጠር፣ መዋቅራዊ የኢኮኖሚ ለውጥ ለማምጣት ማህበራዊ ፊትን ለማረጋገጥና ውጤታማ የዲፕሎማሲ ስራዎችን ለማከናወን ብዙ ርቀት መሄድ ተችሏል። ክልሉ ከተመሰረተ ወዲህ ውጤታማ ተግባራት መከናወናቸው ጠቁመው፣ ይህም አጠናክሮ ማስቀጠል ይገባል ነው ያሉትም በብልጽግና ፓርቲ ምክር ቤት በተቀመጡ አቅጣጫዎችና ውሳኔዎች መሰረት ለተሻለ ለውጥ ልንሰራ ይገባል ሲሉም አሳስበዋል። በክልላችንና በሀገራችን የተጀመሩ የልማትና የመልካም አስተዳደር ጉዳዮች ላይ በጋራ መረባረብ ይገባናል። ክልላችን ከተደራጀ ወዲህ እጅግ አመርቂ ውጤቶችን እያስመዘገበ የሚገኝ ክልል በመሆኑ ግብርናን በማዘመን፣ የትምህርት ጥራትን በማስጠበቅ፣ ለወጣቱ ስራ እድል በመፍጠር፣ ኑሮ ድነትንና ገበያ ማረጋጋት ላይ ፈጠራና ፍጥነትን በታከለ አግባብ መሰረታዊ ለውጥ ማምጣት በፓርቲው ምክር ቤት ለተቀመጡ አቅጣጫዎችና ውሳኔዎች ተግባርነት እንዲሁም ከፍተኛ ወን ለውጥ ውጤት ለማስመዝገብ መዘጋጀት አለብን። የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም ኢትዮጵያ ገበያ መር የኢኮኖሚ ፖሊሲን በመተግበር በተለያዩ ዘርፎች ተጨባጭ እድገት እያስመዘገበች እንደምትገኝ ገልጸዋል። የተገኙ ድሎች እንዲሁ በቀላሉ የተመዘገቡ ሳይሆን በፈጠራና በፍጥነት መንግስት ለፈተናዎች እጅ ሳይሰጥ በመስራቱ እንደሆነ ጠቁመዋል። ህዝቡን የሚፈትኑ ችግሮችን መፍትሄ ለማበጀት በቀጣይ መስራት ይገባል።